በሩኬና ሀይሜ እንግዲህ ተለያየን ቢሉም በቃን ቢሉም መቼም አይለያዩም። ስራ ነው ውዶቼ ስራ ነው፣ ስራ ነው፣ ስራ ነው። መስራት አለባቸው። ዶላር፣ ዶላር። አትቀልዱ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሪ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላ። እንግዲህ በአዲስ ቪዲዮ ተመልሼ የመጥቻለሁ። ያው ስለ ብሩኬና ሀይሜ ያው ትላንትም ቪዲዮ እየተለቀቀ ያያችሁ ነው ትላንት እንግዲህ ሀይሚ እንደሚታወቀው ከሀገር ልወጣ ነው አስረግጬ ሁሉን ነገር ልነግር ነው ብላ እንግዲህ በውይይት መልኩም ብሩኬን ጠርታ ብዙ ነገር ሲናገሩ ነበር። ቪዲዮ ሰርተናል። እንግዲህ ያው ፕራንክ ነው ስራ ነው እንጂ ለመለያየት ወይ በቅቷቸው ወይ እሷም ከሀገር ልትወጣ አደለም። ይህን ትላንትም ተናገር ያለው የጨረቃ ፋሚሊ የብሩኬንና የሀይሚ ወዳጆች የሆናችሁ ማለት ነው እና ዛሬ በአዲስ ነገር ይመጣሉ። በአዲስ ነገር፣ በነገራችን ላይ በአዲስ ነገር በቅርቡ ጠብቁ ብላለች እኮ ትላንት። በአዲስ ነገር እንመጣለን በቅርቡ ጠብቁ አዲስ ነገር በቅርቡ አለ ብላለች ብላለች፣ ትላንትና ማለት ነው። ልወጣ ነው ከሀገር ልወጣ ነው ብትልም ማለት ነው። ትላንት አነጋገራቸው ነገሩ ደስ ይላል። ትላንት አነጋገራቸው፣ ውይይታቸው በጣም ነው ደስ የሚለው የብሩኬና የሀይሚ ብዙ ጭቅጭቅ ጥል ነገር የለውም ማለት ነው። ጥል ነገር የለውም። ደስ የሚል ነገር ነው። እሷም የተናገረችው ትላንት ባለፈው እንግዲህ ያው ፕራንክ ስለሆነ እሷም ዳኒ አንቺ ዳኒ ለዳኒ ምን አገባሽ ለዳኒ ተቆርቋሪ ነሽ አንቺን አያገባሽም ስለምትባል ነው መሰለኝ፣ ብሩኬ እኔ እንዳሰብኩት ማለት ነው። ይሄ ነገር ፕራንክና ድራማ ቢሆንም ያው እውነታውን ትላንትም ተናገር ያለ እውነታውን ማንጋ እውነት ማንጋ እንዳለ ውሸት ማንጋ እንዳለ ስህተት ማንጋ እንዳለ ነው እያየን መናገር፣ በዛ ላይ መፈትፈት ማውራት ያለብን ማለት ነው። ዳኒ ብዙ ጊዜ ሀይሚ ጥፋቷ ምን እንደሆነ እኔ እንትን ብያለሁ ሳስበው ማለት ነው። ለምንድን ነው አንቺ ለዳኒ የምትከራከሪው፣ ለዳኒ ምን አገባሽ ስለምትባል ነው። ብዙ ጊዜ ሶሲ የምትባለውም ብሩኬ አንዳንዴ ሲናደድ እንደዛ ይላታል። ያገባኛል በቃ ያገባኛል። ይሄ ግን ችግሩ ለአንተም ለእኔም ጥሩ አይደለም። በህግ ደረጃ ከመጣም ከከሰሰክም ጥሩ አይደለም ነው የምትለው በቪዲዮ ውስጥ ማለት ነው። ብዙ ጊዜ እልክና ንዴት ይዟት ነው እንጂ እሷ ያው የብሩኬ ጥላቻ ኑሯት አይደለም ወይ ደግሞ ዳኒ ሌላ ከዳኒ ጋር ሌላ ህይወት ጀምራ ወይ ከዳኒ ፍቅር ይዟ አይደለም። በዚህ ትላንት ቪዲዮ ሰርቼ ነበር። ዳኒ ይህን ቪዲዮ ታያለ እየተመለከትክ ነው። ለቡሩኬ ምንም አይነት ከአንተ ጋር ግንኙነት እንዳሌለኝ ለቡሩኬ ተናገር ስትል ነበር በቪዲዮ ላይ ማለት ነው። አይታችሁ ከሆነ እኔ ቪዲዮ ትላንትና ቪዲዮ ተመችቶ እስከ መጨረሻ ነው ያዳመጥኩት። ብዙ ጊዜ አላዳመጥም ቢዚ ስለመሆንም ማለት ነው። ትንሽ ነው ግማሹን ማዳመጠው። ትላንት ግን እስከ መጨረሻ ነው ያዳመጥኩት። ከአንተ ጋር ምንም አይነት ግንኙነት ስላልየለኝ ንገረው ለብሩኬ፣ ስትል ነበር በቪዲዮ ላይ። ወይ ደግሞ ካሜራ ማኑ ራሱ ካሜራ ማኑ ራሱ ዳኒ ሊሆን ይችላል ማለት ነው። እኛ ዝም ብለን ሚዲያ ላይ እንንጫጫለን እንጂ እኮ እነሱ ሰላም ናቸው። ለምን ሰላም ባይሆኑ ብሩኬ የሀይሚን ቻናል ሼር አያረግም። ንዴት የእውነት የእውነት። ወይ ተለያይቶ ቢሆን ወይ ደግሞ ፍቅር ሀይሚ ብሩኬም ባትወደው ሌላ ህይወት ጀምራ ቢሆን ብሩኬም ደግሞ ሌላ ወይ እንደሚባለው ከሶሲ ጋር እንደዛ ጀምሮ ቢሆን እርስ በርሳቸው ቻናል ሼር አይሸሩቱም ማለት ነው። ይሄን እየተጣሉ ቪዲዮ ላይ ከባድ ቡጥቡጥ እያለኝ ግን ቪዲዮ ይሸርታሉ፣ ቻናል ይሸርታሉ። ለምን? ስራ ነው ውዶቼ፣ ዶላር ነው። እኛም በአረብ ቤት የአረብ ሽንት ቤት እያጠብን የአረብ ኩሽና ቁጭ ብለን እንደው እንደዚህ አይነት አይዲያ አግኝተን ብንሰራና ምን አለ በሀገራችን ሰርተን ብንለወጥ፣ ከሰው ገረድ ግርድነት ማለት ነው። እና ስራ ነው እነሱ እየሰሩ ያሉት። መጀመሪያ ያው ለስራ ነው የተገናኙት። እውነት ለመናገር ሁሉም ለስራ እኮ ነው የተገናኘው። ፍቅር የያዘኝ ፍቅር ተያዘ ቢባልም እንደ አብርሽና እንደ ሩታ ማለት ነው ሁሉም ለስራ ነው የተገናኘው፣ ግን ከዛ በኋላ ፍቅር ውስጥ ይገባል። አሁን አብርሽ በፊት ከእንትና ጋር ነበር። ማናት? እሱ ያችኛዋ ልጅ ማናት ስሟ? ከሱ ከፍቅር ጋር ነበር። ከዛ በኋላ ነው ከሩታዬ ጋር የጀመረው ማለት ነው። ከዛ በኋላ እንትን ላይ ገቡ። ወደ ፍቅር ገቡ፣ ወደ ቀለበት ማድረግ ወደ ትዳር ገቡ ማለት ነው። ብሩኬና ሀይሚም እንደዛ ነው። መጀመሪያ ቪዲዮን አብሮ ሲሰሩ የነበሩ ከዛ በኋላ ደግሞ ወደ ፍቅር ገቡ ማለት ነው። ፍቅራቸው ምንም ሊያያቸው የሚያራርቃቸው ነገር የለም። አሁንም ስራ ነው። እንደዚህ ካልሆነ የተለያየ አጀንዳ እንደዚህ ካላመጡ ደግሞ ቪዲዮ አይታይም፣ ዶላር አያገኙም ማለት ነው። ስራ ነው የሰሩ ያሉት እንጂ የእውነት ተለያይቶ ወይ ጥላቻ ኑሯቸው አይደለም። እኔ ሳስበው እኔ ለሀይሜም ችግር ጥፋት አላት ስል ነበር። ለምን ብሩኬን ተናዳ ያገባኛል፣ ለዳኒ ስትል ብሩኬን በጥፊ ስትመታው ምናምን ይሄ ከአንቺ አይጠበቅም ምናምን ስንላት ነበር። ግን አሁን ሳስብ ያው ምን አገባሽ አንቺ ምን አገባሽ ምን አገባሽ ስለምትል ስለምትባል ነው ለእልክ በንዴት ነው ያገባኛል ምናምን ያለችው እንጂ ከብሩኬ ከትናንትናው ቪዲዮ የተረዳሁት ከዳኒ ምንም አይነት ግንኙነት ኑሯት ወይ ዳኒን ወዳ ወይ ብሩኬን ጠልታ አይደለም ልላችሁ ብዬ ነው። ውዶቼ እና ጨረቃ ፋሚሊዎች በጣም ነው ማመሰግናችሁ። ላይክ አድርጋችሁልኛል፣ ኮሜንት ጻፉ። ቻናሌ ሙቶ ነበር፣ ቻናሌ ቅጣት ስር ነበር። እንግዲህ በጣም ሞኒ ተነስቶብኝ በጣም ወደ ስምንት ወር ቆይቶ ነው በቀደም በስንት መከራ ሞኒ የተነሳው። እንግዲህ አሁን ትላንት ትላንትና ቪዲዮ ላይ አልሐምዱሊላ እና አበረታቱ እላችኋለሁ፣ ውድ የሀገሬ ልጆች እላችኋለሁ። እንግዲህ በደህና ነገር ሲመጡ ደግሞ ምናየው ያድርገን። ይመጣሉ በደህና ነገር። አዲስ ነገር አለ ብላለች ሀይሚ። ያው ስራ ነው ቪዲዮ ነው ፕራንክ ነው እያወቅን ነው እኛ። ችግር ያለበት ቦታ እያየን መስራትና ማውራት ያለብን። ሀቅ ቦታ ላይ በሰላም ሆኖ እንዲመጡ ተስፋ እናደርጋለን። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።